በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወስድሱ ለወርኃ ጥቅምት በዛቲ ዕለት ኮነ ሰማዕት ቅዱስ ጢሞና ሐዋርያ ወሰማዕት እምኅልቆ ሰባ ሁለቱ አርድእት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥቅምት 26 በዚች ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትንም የሚያወጡ ዘንድ ስልጣንን ከሰጣቸው ከሰባ ሁለቱ አርድእት ቁጥር የሆነ አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን መወሳቸው አጋንንትም ተገዙለት። ወሪግባውና ጌታችን ኢየሱስ ክርስቶስ በስጋ በምድር ሳለ ጌታችን በምድር ሳለ አገለገለ። ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው። በሀምሳኛውም ቀን ጰራቅሊጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስ ጸጋን ከእርሳቸው ጋር ተቀበላ። ከዚህ በኋላ ሰባት ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት እነርሱ መንፈስ ቅዱስን እውቀትንም የተመሉ እንደሆኑ የሐዋርያት ስራ መጽሐፍ ምስክር ሆኗል። በዲቁና አገልግሎትም ጥቂት ካገለገለ በኋላ ብልቃ ከሚባል አገር በስተ ምዕራብ በሆነ ስብራ በሚባል አገር ላይ የኤጲስ ቆጶስነት ሾሙት። በውስጧም ክብር ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንና ከአይሁድን ብዙዎች አጠመቃቸው። የዚያች አገር ገዥም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃይቶ እሳት አቃጠለው። በመንግስት ሰማያትም የሰማያትነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን ያንም በዚህ ሐዋርያ ጸሎት ይማረን በረከቱም ትድረሰን ለዘላለሙ አሜን። ሰላም ለጢሞና እምሆልቆ ሰባ ወክሌቱ አርዲት ወም ሰባቱ ዲያቆና ዘፈጸመ ስሞ በዋየ እሳት ወካይበ አዲ በዛቲ ዕለት ሰላም እብል ለሁራሁ ለሁራስ ሰማይት በዚህችም ቀን የጌታችን ወንድም የያዕቆብ የፊልጶስና የሰማዕቱ አግናጢዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ጥሩ ለዘላለሙ አሜን።